ዛሬ በጅጅጋ ከተማ ነው የምንገኘው። ጅጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወኩዌይ ተገንብቷል። አስር ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዝዳንቱ እንደነገረኝ ሪፖርት ባለፉት ጥቂት አመታት የጂግጂጋ የመብራት ኮንሰምፕሽን አራት እጥፍ አድጓል። በመብራት በመንገድ በወክወይ ባይክሩት በሃውሲንግ ሃውሲንግ በብዙ ሺዎች የተገነባው እንዳያችሁ ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም በጣም ከፍተኛ ነው። ጅጅጋ ላይ ያየነው ለውጥ በአዲስ አበባ ከምናውቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል። ይሄ በጣም በጣም ተስፋ ሰጪ ነገር ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15 20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አሰፋፈ ስርዓታችን ከመጠጥ ውሃ ጋር፣ ከመብራት ጋር፣ ከመንገድ ጋር፣ ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆን ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኖ መኖር አይደለም። በዚህም ምክንያት ጅጅጋ ላይ የተሰራው ስራ ሃረር ላይ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድን ነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል፣ የነሱን ታሪክ፣ የነሱን መልክ፣ የነሱን ጂኦግራፊ አቀማመጥ፣ የነሱ መልክዓ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረዝ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪ ይቀንሳል እና ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉ? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት፣ አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እያደረገ ነውና ለምን አትሰሩም የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን፣ የሚያስፈልገን፣ የሚጠቅመን እኛን የምናውቀው ይበጀንን፣ የሚያስፈልገን ከኛ ላይ ለዜጎቻችን የሚያስብ ከኛ ላይ ለሀገራችን የሚቆጭ ከኛ ላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረዥም ዓመታት እንዲሆንን ባልቀረን ነበረ። ይሄ ጭስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየ ነው ያለው። እንግዲህ ሰምታችሁ ከሆነ ጅጅጋ ላይ 30 ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በሶስት ወር አራት ወር ሊመረቅ ይችላል። የገበታ ፕሮጀክት መቼም በየከተማው እያመጣ ያለው ተጨማሪ ቫሊዩ በጣም የሚገርም ነው። አሁን በሶማሌ ክልል ውስጥ በእንደዚህ ያለ ጽዳት በእንደዚህ ያለ ላንድስኬፕ ስራ በእንደዚህ ያለ ስፋት እንኳን ሆቴል ቀርቶ ሰፈርም አይገኝም። እያመጣ ያለው ቫልዩ ሲቪሊቲ ነው፣ የአኗኗር ዘ የአገነባብ ዘ አንድ ሰው ምን አይነት የኑሮ ደረጃ ቢኖር ምቹና ተገቢ እንደሆነም ጭምር ትምህርት እያመጣ ነው ያለው። ይሄ ቦታ ሲጠናቀቅ በዚህ ከባቢ ያሉ የጎረቤት ሀገራት ካልን ጥርጥር እዚህ መጥተው መገልገላቸው አይቀርም። እና ገበታ እዚህም አርባ ምንጭም ጅማም ጎርጎራም በየቦታው የሚታየው ትላልቅ ቫሊዩ ነው አካባቢ ላይ እያመጣ ያለው ይሄን በሱማሌ ተደግሞ ማየቴ በጣም ደስ ብሎኛል። ለሶማሌ ክልል በዚህ ሳይዝ በዚህ ልክ ትላልቅ ስብሰባ ሊካሄድበት የሚችል ብዙ ነገር በውስጡ የያዘ ቦታ ማየት ቀላል ነገር አይደለም። ይሄ ነገር በተቀመጠለት እቅድ መሰረት ተጠናቆ ለምርቃት እንደሚበቃ ምንም ጥርጥር የለውም። 80 85% የሚሆን ስራ አልቋል። አሁን የማሰማመር ስራ የቀራቸው ከጥቂት ወራት በኋላ ተመልሰን እንደምናስመርቅ ተስፋ አደርጋለሁ። በድምሩ በሶማሌ ክልል ዛሬ ያየናቸው የመሶብ ፕሮጀክት ጅማሯቸው፣ የኮሪደር ስራቸው፣ የገበታ ስራ፣ ከዚያም ውጭ ያሉ በርካታ የመንገድ ፕሮጀክቶች፣ የሆስፒታል ስራዎች በድምሩ ሶማሌ አካባቢ የመነቃቃት ምልክት ያሳያል። ዛሬ ባየሁት ሁኔታ ምናልባት ከባህር ዳር፣ ከአዳማ፣ ከሐዋሳ ውጪ ጅጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሃውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው፣ እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው፣ ወይም ከአስር ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ ሁለት ሶስት አመት ይሄን ማየት አይቻልም፣ እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ህዝብ፣ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። የመጨረሻው መልእክቴ፣ በተለይ ለፕሬዝዳንቱ፣ ለካቢኔያቸው አሁን በሰራ ነውና በተገኘው ውጤት አይደለም እርካታ ሊሰማ ነው የሚገባው ባለፉት አመታት ለምንድን ነው ይህንን ሳንሰራ የቆየ ነው ብለው መጠየቅ አለባቸው። ሰሞኑን ጓደኞቼ ጋር ስናወራ የአራት ኪሎውን ቤተ መንግስትና ዙሪያውን ብቻ ከሁለት አመት በፊት ሶስት አመት በፊት የነበረውን ሁኔታ አንስተን ወያይ ነበር። አራት ኪሎ ከአደባባዩ ወደ ሸራተን መውረጃው የፍሬንድሺፕ ፌስ ቱ ፍሬንድሺፕ ዋን፣ ሳይንስ ሙዚየም የተሰራበት ያ የሚታወቀው ምን አይነት ሰፈር እንደነበረ፣ የቤተ መንግስት ጋራጅ ብዙ ቆርቆሮዎች፣ የጥበቃ ቤቶች የነበሩበት ነው ከግቢ ገብርኤል ጀምሮ ደግሞ ጓሮ ጓሮን ሲኬድ በጣም የሚያስፈራ የሚባል ሰፈር ነው። ለኑሮ ፍጹም ያልተመቸ ከፍተኛ የደህንነት መገለጫ ያለው ሰፈር ነው። አዋሬ በተደጋጋሚ ስናፈርስ ታውቃላችሁ፣ የሚያስለውን ነገር አዋሬ ደግሞ በጣም የሚያሳዝን ሰፈር ነው። በጥቅሉ 4 ኪሎ የሚባለው ቤተ መንግስት 360 የተከበበው ከፓርላማ ውጪ የአብርሆት ላይብራሪን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ደህንነት፣ የመጨረሻ ችግር፣ የመጨረሻ የቆሻሻ ምልክት ሰፈር የነበረው እንዴት ነው 360 ዲግሪ በቆሻሻና በደህንነት ተከበል እዚያ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው? የሚል ጥያቄ ያስነሳል። ለረጅም ጊዜ እዛ ቤት ውስጥ ስንቀመጥ በቅርብ ርቀት ያሉ የእኛን ጎረቤቶች ህይወት መቀየር ሳንችል እዛ የተቀመጥንበትን ጊዜ በመቁጠር ብቻ አገር እየመራ ነው ብለን ማሰብ አስቸጋሪ ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲካሄድ ይሄው ነው፣ ሀረርም ሲካሄድ ይሄው ነው አሶሳም በልኩ ይሄው ነው። አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን፣ ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። በእርግጥ በማንኛውም ሰው አይንና መለኪያ ዛሬ ያየነው ነገር ኢምፕረሲቭ ነው። በጣም ደስ ይላል ለውጡ፣ በተለይ አምናቻ ምና ለመጣ ሰው በጣም ደስ ይላል። ግን ያ ደስታ የእርካታ ምንጭ ሆኖ ነገ ልን ስራ የሚገባንን ስራ የሚከለክል ከሆነ ጥፋት ነው እና እኔ ያለኝ መልእክት ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችንን ህይወት ያኗኗር ዘይቤ ለመቀየር እያደረግን ያለነው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን ንስራ ነው። አሁን በከተማ ስራዎቻችን ምንም ጥርጥር የለውም በአፍሪካ ምልክትና ምሳይ ተደረገን ተወሰናል። በቅርቡ በስንዴ ዓለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል። ተጀምሯል ነው ግን፣ ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የናንተን ስራ ስሩ፣ ይህን ለኛ ተውልን፣ ይህ ሀገር ባለቤት አለው የሀገር ባለቤት አለው፣ ህዝብ አለው። ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ይፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና፣ ተባብረን በርተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለው። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ።